አሰላሙ አሌይኩም አረህማቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይዝ፣ እንዴት ናችሁ? ሰላም ነው ወይ? እኔ ያለሁ አልሐምዱልላህ ሰላም ነኝ። ያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዙ ዝት ይበል። ሀገራችንን ሰላም ያደርግልን። ክፉ አይንካችሁ፣ አላህ ይጠብቃችሁ ማለት ነው። በነገራችን ላይ ጋይዝ፣ ሀገር ያው ገጠር ክፍለ ሀገር ያላችሁ ሰዎች እኔ ሰሞኑን ደውዬ ነበር። ማለት ነው ባይዘ እንትን ምንድን ነው፣ ዝናብ የለም እያሉ ነው። እንደምታወት ሰኔ አስራ ምናምን ነው ዛሬ። የምር እስቲ ዶ አድርጉ ዝናብ ሚጣላቸው። ቤተሰቦቻችን እኮ ያው የግድ ዝናብ ያስፈልጋቸዋል፣ ምክንያቱም የማሳ ስራ ነው እኛ ዘንድ ያለውና ዶዓ አድርጉ ዝናብ እንዲጥል ሀገራችንም ሰላም እንዲሆን ዶዓ አድርጉ ማለት ነው። በሰገዳችሁ ቁጥር ዶዓ አድርጉ። ሀገራችን ዙሮ መግቢያችን ነው። እዚህ ሀገር አሁን ግማሽ እንቀመጣለን፣ ግን ስንተኛ የምናልመው ኢትዮጵያ ውስጥ ነው። ታውቃላችሁ። ይሄ ደግሞ በእያንዳንዱ ኢትዮጵያዊ ልብ ውስጥ ያለ ነገር ስለሆነ ሀገራችን ሰላም ያደርግልን። ዱዓ አድርጉ ማለት ነው። ጋይዝ ዛሬ ደግሞ በአዲስ ርዕስ መጥቻለሁ ማለት ነው። ደግሞ እስከምታበረታቱኝ እጅጉን አመሰግናለሁ። የምር በጣም የማመሰግነው ቴንኪ ሶማች፣ በጣም የማመሰግነው የምር አላህ ይስጥልኝ። ውድ ጓደኞቼ፣ የስደት ጓደኞቼ፣ አላህ ከክፉ ነገር ጠብቃችሁ አላህ ይገድፋችሁ ማለት ነው። አላህ ጤናችሁን ይስጣችሁ እያልኩኝ ዛሬ እስኪ ወሬ አበዛሁኝ መሰለኝ። እስቲ ወደ ገዴለው ዛሬ የመጣሁት ደግሞ በእነ ሀይሚ በና ኤክሮ ኔ መጣት ኢክሩ። በነገራችን ላይ ዛሬ አምሮባታል። እሱ እንግዲህ ሁሉ ጊዜ እንዳመረባት ነው። እድሜ ለካሜራ ማሻአላህ። ዲሙስ እንዴት አባቱ ፓስ ወስተምሪ ዛሬ ውስጥ ነው ማለት ነው። ዋው ዋው ትናንትና ማለት ነው። በነገራችን ላይ ጋይዝ ቀለበት አሰሩ መስሎኝ፣ እጁ ላይ ያለው ቀለበት እኔ ለመጀመሪያ ጊዜ ነው ያየሁት፣ መከታተል ከጀመርኩ ጀምሬ ማለት ነው። ትናንትና እንደውም ቀለበት አስሮ በእርግጠኝነት ማለት ነው። አይገርማችሁም እ በነገራት ላይ ሰሞኑን እንመጣለን ብለዋል። ምናልባት ይሄ ትናንትና ነው። የዛሬው ቪዲዮ ምናልባት ሰሞኑን የሰሩበት ቪዲዮ የሰሩበት ፕሮግራም ነው ይመስለኛል። እነሱ እንመጣለን ባሉበት ቀንና ሰዓት አይመጡም። በይዘው ወይ ረጋ ሰከን ብሎ በቃ ደል ቀቀቅ ብሎ ነው የሚመጡት ምን አስገበግብን ነገ ተነገ ወዲያ በቃ ሰው ጉጉት ሲል ነው የሚመጡት ማለት ነው። በቃ አለ አይደለ ሰው ጓጉቶ ሲያበቃ ምናምን ሲጠበቁ ነው የሚመጡት ማለት ነው። የምሬ ነው። እንደዚህ ነው የሚመጡት ይዘው ወይ ጠብቀናቸው። በአስራ አምስት ቀን አንድ ቀን ወይ አሁን ኦልሞስት እሷ ጋር ከመጣ አንድ ሶስት ሳምንት ምናምን አይሆንም ብላችሁ ነው ሆኖታል። ያው ፈኪያ ጋር ነበር ሰሞኑን እንዲሁም ደግሞ በዚሁ አጋጣሚ ፈኪያ ጋር ሰራ ብላችሁ አታሸማቁኝ። ፈኪያ ሰርታ ከኔ ጋር ሰርታ የሚከፍላት የሚታይላት ከሆነ ምን ችግር አለው ቢሰራ? አታሸማቁኝ ብሏል። እንደገና ደግሞ እዛው ያው ፈኪያ ላህሙ መልስ የሚል አለ ማለት ነው። ፈኪያ ላህሙ መልስ ብለው አሉ ሲል ሰምቸዋለሁኝ እኔ የሆነ እኔ ጓደኞች ጋር ፖስት ተደርጎ ነው ባይ ዘ ወይ አላውቀውም። እንትናቸው ግን እሷ መጣች እንጂ እሷ ላይ ደባት ባይዘ ወይ ያው ሲደውልላት አልመጣም። ለምን አግኝ ለምን ላግኝ ስትልህ ለምን እሺ አልክ የሚልም ሰው አለ። ምናልባት እነሱ የሚፈልጉት የይቶቡን እይታ ነው። እኛ የምንለውን ምንም አይረዱም ጋይዝ። እኛ ማለት የፈለግነውን እንላለን እንጂ እኛ የምንለውን አሴክት የሚያደርጉት ምንድነው ነው የተወሰነችውን ያከ የተወሰነችውን በቃ የተወሰነች፣ ያንም ደግሞ ለራሳቸው ሲሉ ስለኛ ያገባቸውን ባይዘው፣ እነሱ በቃ እንዳለ ለ እንዲታይ በቃ እንደምንም ብለው ኢዴት አድርገው ይለቃሉ፣ አለቀ። እንቸገራቸው እነሱና ከፈኪ ጋር አይደለም እንመጣው፣ ከኢክራም ጋር ሰሞኑን እንመጣለን ሲልም ሰምቻለሁ። እንግዲህ ይመጣሉ፣ ይህን ሁለት ቀን ማለት ነው ጋይዝ። ሌላው ነገር ደግሞ ያው ስለምወዳቸው እኔ ማለት ነው፣ ወሬ አበዛኸኝ። ኢክራም እና ኢሳም በጣም የሚወደዱ አይነት ሰዎች ናቸው፣ ማለት ረጋ ያሉ ይመስላሉ ባይዘወ። ወዲህ ሌላኛው ደግሞ ስመጣ ማነው ሃይሜና፣ ሀይሜና ቡሩኬ ናቸው። ሀይሜና ቡሩኬ ደግሞ ሰሞኑ በጣም አብዝተውታል። አላ አገባኝም፣ ዞር በይለኝ፣ ገደል ግቢ፣ ገደል ግባ፣ አይመለከተኝም፣ ምናምን አይነት ወይየ ወይየ እንደማይባባሉ ሁላ አረ፣ እንዲያው ስትጣሉም በልክ አርጉት፣ ስትዋደዱም በልክ አርጉት። ዛሬ ደግሞ ባይዘወይ ወይ አንድ ተሸበላ ዞማ የሆነ ጸጉር ያላት ይዞልን ከች ብሏል። ባይዘወይ እንግዲህ ጸጉሩ። ዩማንሄር እንደማይሆን ተስፋ አደርጋለሁ። በአንድ ወቅት ማለት ነው፣ ምን ሰማሁ መሰላችሁ የሆነ ሰው እንደውም ኧረ እንደው አቀው መሰለኝ ብዙ በሶሻል ሚዲያ አቀው መሰለኝ ድሮ ማለት ነው። ድሮ ንፋስ ሲመጣ ሴቶች የሚጠናቀቁት ቀሚሳቸውን ነበር አለ። አሁን ግን የሚጠናቀቁት ምንድን ነው? ጸጉራቸውን ነው አለ። የምር እውነቱን እኮ ነው። በጣም ነው የማደንቀው ይሄን ሰው። ዩማን ሄራቸው ንፋስ ይዞት እንዳይሄድ ጸጉራቸውን ነው የሚጣብቁት ሲልሰማሁት እና ይሄ ሰው እውነቱን ነው አልኩኝ። እውነቴን ነው እና ዛሬ ደግሞ እንደው የውታጅራ የቶበሮች እንደው ያለ ሴታ ተሰሩም እንዲ ዲስንት የሚሰራ ሞልቶ እንዲ ገና ደግሞ እንደዚ ጠብ ከተነሳ ምናምን ነገር ለማስቀናት ሳይሆን የሚሮጠው ዝም በቃ ለአንድ ሰሙን ከሶሻል ሚዲያ እልም ማለት በቃ እልም ድርግም በቃ ከዛ በኋላ ሰላም ሆኖ ነገራቱን እንዳልተፈጠረ ምናምን ነገር ይሆናል፣ ማለት ነው። ይሄ ይሄ አስተያየት ነው። ባይዘው መቼም አስተያየታችን ትፈልጋላቸው አለ፣ እንደዛ ብትሆኑ ጥሩ ነው ብዬ ይሄ የኔ አስተያየት ነው ማለት ነው። ያው ሀይሜም እንግዲህ ቀውጣለች በቃ። ሳየው ደሜ ነው የሚፈላው፣ በቃ ማየት አልፈልግም። እሱ እንትና በቃ ላደለት እንዲሁም እናንተ ደፋሮች ቸኮሌት መልሱ ትላላቸው እሷ ራሷ አሳቀችኝ እናንተ ቸኮሌት መልሱ ስላላችሁ እኔን ህፃን እያላችሁ እናንተ ራሱ ከኔ ብሳችሁ ህፃን ሆናችሁ እያለችን ነበረ የምት ቸኮሌት መልሱ ቸኮሌት ብዙ ነገር አድርገሽ ለ እንዲ በጣም እኮ የምታስቁት እኔ ባይዘወ ተጽፎ ነው ያየሁት እሱ እንደዛ ሳይሆን ጭራሽ እንዲያውም የሆነ አላዴ ለእኔስ እንዲያው ውስጣቸው ይሄ መዘዘኛ ፎንቃ ምንድን ነው ፎቃቃ ነው ፎንቃ ነው የሚባለው እሱ ሳይኖር አይቀርም ገይዝ እኔ እንዲህ የሚመስለኝ ማለት ነው። ስለዚህ እነሱ በጣም ትልቅ ሰው ገላጋይ ያስፈልጋቸዋል። አመታቸው እኮ ነው መጨቃጨቅ ከጀመሩ አመታቸው። ደግሞ እኔ የሚገርመኝ ነገር አንዳንድ ሰዎች ለራሳቸው ጥቅም ብለው መተው ጉርጉፍ ይሉና አጣልተዋቸው ይሄዳሉ። ለምሳሌ አሁን ይሄ የተነሳው ምንድነው ለራሷ ጥቅም ብላ ሶሲ የምትባል ሴትዮ ሴት ልበል መጣ ያው እንዴእንደዛ አደረገቻቸው ከዛ ደግሞ ያኛው ለራሱ ጥቅም ብሎ በሷ ላይ ሌላ ሴት ሲይዝ እሷ ደግሞ እምቡራለች። እንደገና በዛ በዛ የተነሳ ምንድነው ብሩኬና ይሄኛው ሊጣሉ ቻሉ ማለት ነው። በቃ ውስብስብ ያለ ነገር ይገጥማሉ። ከዛ በኋላ ነገሩን ማጋነን ነው እና እንደዛ ስለሆነ ነው እንጂ የሚጣሉና በጣም ገመድ የሚሆን አይነት ነገር አይደለም። የሚያጣላቸው ሰው ነው፣ እራሳቸው አይደለም የሚጣሉት። እንደገና ደግሞ አቤት አቤት፣ አንዳንዶቻችን እኮ ቤት እሷን ወዳችሁ እሱን የምትጠሉ አላችሁ። እንደገና ደግሞ እሱን ወዳችሁ እሷን የምትጠሉም አላችሁ። እኔ ሲጀመር አስተያየት ነው እንትን የምለው ማለት ነው። ጋይዝ አስተያየት መስጠት ነው የሚያስፈልገው እንጂ መውደድ መጥላትም አይቻልም ሲጀመር ማለት ነው። እነሱም ደግሞ ሌሎችን ሰዎች የጣልታችሁ እኔን አትውደድ፣ በቃ በእኔ ምክንያት እኔን ወዳችሁ፣ በእኔ ምክንያት ሌሎችን ሰዎች ይሄ አበባላቸው። ግን በጣም ነው የሚመቸኝ ማለት ነው። ምክንያቱም አሁን ለምሳሌ እኔን ወደው በእኔ ምክንያት ሌሎችን ሰዎች አለመውደድም ሊሆን ይችላል።